የአዲስ አበባ ከተማ አስተዳደር ስራ አስኪያጅ ጽህፈት ቤት የከተማው ማዘጋጃ ቤታዊ አገልግሎትን ቀልጣፋና የተሳለጠ ለማድረግ እየሰራ ይገኛል። የፊታችን እሁድ የሚከበረውን የትንሣኤ በዓልም ከአደጋ ስጋት ነፃ ሆኖ እንዲያልፍ በቂ ዝግጅት ማድረጉን አስታውቋል። የከተማ አስተዳደሩ ዛሬ ለመገናኛ ብዙሀን መግለጫ ሰጥቷል። አቶ ተፈራ ሞላ በቢሮ ኃላፊ ማዕረግ የከተማው ምክትል ስራ አስኪያጅ ናቸው። እየተደረገ የሚገኘውንም ዝግጅት በዚህ መልኩ አብራርተዋል። የፋሲካ ትንሣኤ በዓል በቂ ዝግጅት አርገናል እንደ ከተማ ስራ አስኪያጅ ባሉን ተጠሪ ተቋሞቻችን በእሳትና አደጋ ስጋት ስራ አመራር ኮሚሽን፣ በጽዳት አስተዳደር ኤጀንሲ፣ በኤሌክትሪክ አገልግሎት እና መሰል ጉዳዮች ዙሪያ ላይ በቂ ዝግጅት አድርገናል። ይህ ዝግጅት ከከተማ በክፍለ ከተማ እና በወረዳ ደረጃ ያሉንን መዋቅሮቻችን አስተባብረን ለህዝባችን ቢያንስ ቢያንስ ያልተቆራረጠ አገልግሎት ፈጣን አገልግሎትና ምላሽ መስጠት የሚያስችል ኮማንድ ፖስት አቋቁመን እቅድ አቅደን ተግባራዊ እያደረግንና በወጥ በሆነ የግንኙነት ስርዓት ተግባሮችን እየገመገምን ለዋዜማው በቅተናል ደርሰናል ማለት ነው። ኮማንደር አህመድ መሐመድ የአደጋ ስጋትና ስራ አመራር ኮሚሽን ኮሚሽነር ናቸው። ከትንሣኤ በዓል ጋር ተያይዞም ሊከሰት የሚችል ድንገተኛ አደጋን ለመከላከል መስሪያ ቤታቸው ዝግጁ መሆኑን ገልጸዋል። አደጋን ከመከላከል አንጻር የአደጋ ቦታዎች ተለይተዋል። ሁሉም ቦታ ላይ አደጋ ይደርሳል፣ ግን ደግሞ ከቦታ ቦታ የአደጋዎች ሁኔታ ሊለያይ ስለሚችል የትኛው አደጋ ለየትኛው ተጋላጭ ነው የሚለውን እንደ ኮሚሽን የለየንበት ሁኔታ አለ። ለሰዓት በጣም ሴንሴቲቭ የሆኑ አካባቢዎች አሉ። እንደዚሁም ለጎርፍ አደጋ ወይም ደግሞ ለኩሬ ውሃ ተጋላጭ የሆኑ አካባቢዎች አሉ። ለመሬት መንሸራተት፣ ለተለያዩ አደጋ ተጋላጭ የሆኑትን ኮሚሽናችን በደንብ እስከታች ድረስ ወርዶ የለየበት ሁኔታ አለ ማለት ነው። በተመሳሳይም የከተማው ጽዳትና ውበት እንዲሁም የኤሌክትሪክ አገልግሎት ኃላፊዎች ለጋዜጠኞች ማብራሪያና መግለጫን ሰጥተዋል። ድንገተኛ አደጋ ቢከሰትም በ939 ስልክ ቁጥር ደውሎ አደጋ የደረሰበትን ቦታ በትክክል በመግለጽ አገልግሎት ማግኘት እንደሚችሉ ኮሚሽኑ አስታውቋል።